ባለፉት ዘጠኝ ወራት ከውጭ የሚገባውን ምርት በሀገር ውስጥ በመተካት 3 ቢሊዮን ዶላር ገደማ ማዳን መቻሉን የኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ተናገሩ። ሦስተኛው የኢትዮጵያ ታምርት ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፍቷል። ቴዎድሮስ ደሴ። ሶስተኛው የኢትዮጵያ ታምርት ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፍቷል። የኢንዱስትሪ ሚኒስትሩ መላኩ አለበል በኢትዮጵያ ታምርት ንቅናቄ ባለፉት ሶስት ዓመታት ተጨባጭ ለውጥ መመዝገቡን ተናግረዋል። በእነዚህ ጅምር ውጤቶች ሳንወሰን በቀጣይ ዓመታት ለአግሮው ፕሮሰሲንግ መስፋፋት የሚያግዙ የግብርና ምርቶችን ማቀነባበሪያ ማሽኖችን በማምረት የገጠር ኢንዱስትሪያላይዜሽን እናስፋፋለን። በገጠር የመስኖና የቤት ውስጥ ኃይል አቅርቦት ችግሮችን የሚፈቱ የነጻ ኃይል ማምረቻ ማሽኖችን አምርተን ተደራሽ እናደርጋለን። ገቢ ምርትን በመተካት ያመጣነውን ውጤት በኤክስፖርትም ለመድገም እንሰራለን። የኢንዱስትሪዎችን የማምረት አቅም ማሳደግና ተወዳዳሪነታቸውን ማላቅ ላይ አጠናክረን እንቀጥላለን። ፈጠራን የማበረታታትና አዳዲስ ምርቶችን ወደ ገበያ የማቅረብ ስራችን በልዩ ትኩረት እንፈጽማለን። በተለይም ሁኔታ ቀያሪ ኢንዱስትሪዎችና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 ባለፉት አመታት የተዘጉና ማምረት አቁመው የነበሩ ስምንት መቶ ሰላሳ ፋብሪካዎች መልሰው ስራ እንዲጀምሩና ምርታማነት እንዲያድግ ማድረግ ስለመቻሉም ጠቅላይ ሚኒስትሩ ተናግረዋል። ባለፉት ዘጠኝ ወራት ከውጭ የሚገባን ምርት በሀገር ውስጥ በመተካት 3 ቢሊዮን ዶላር ገዳማ ማስቀረት መቻሉን የፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ተናግረዋል። ኢትዮጵያ ታምርት ስንል በርከት ያሉ ፋብሪካዎች ከተቋቋሙ በኋላ በተለያየ ምክንያት ስራ ያቆሙ የተዘጉ ነበሩ። ከነዚህ ውስጥ 830 ተሰርተው ስራ ያቆሙ ፋብሪካዎች ባለፉት ሶስት አመታት የኢትዮጵያ ታምረት ንቅናቄ ውስጥ መልሰው ስራ እንዲጀምሩ የተበተኑ ሰራተኞች እንዲሰባሰቡ እና ምርታማነት እንዲያድግ ከፍተኛ ድርሻ እንዲወጡ ሆኗል። ከዚህ በተጨማሪ ባለፉት ሶስት ዓመት ተኩል ውስጥ በኢትዮጵያ አስራ ሶስት ሺህ ስምንት መቶ አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። ከዚህም የተነሳ በዚህ ዓመት ብቻ ባለፉት ዘጠኝ ወራት ከዚህ ቀደም ከውጭ እናስገባቸው የነበሩና የውጭ ምንዛሪ የግድ የሚጠይቁ ሴክተሮች በሀገር ውስጥ ምርታማነት እያደገ በመምጣቱ ሶስት ቢሊዮን ዶላር ገደማ ወጪ ለማስቀረት ተችሏል። አሁን ላይ የአምራች ኢንዱስትሪው የማምረት አቅም 61 ፐርሰንት መድረሱም ተጠቁሟል።